አብራችን ቆዩን። በአገር ውስጥ መረጃዎችን እንጀምራለን። በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ምርሃ ግብር የመውረድ ስጋት ያለባቸው ፋሲል ከነማና አዳማ ከተማ አቻ ተለያይቷል። ፕሪሚየር ሊጉ የ35ኛ ሳምንት ምርሃ ግብሩን ትላንትናም ቀጥሎ ሲያከናውን በተመሳሳይ 9 ሰዓት በሶስት ሜዳዎች ሶስት ምርሃ ግብሮች ተደርጓል። ፋሲል ከነማ ከአዳማ ከተማ ጋር የነበረውን ጨዋታ ሁለታቸው አጠናቋል። አድናን ረሺድና ነቢል ኑር በመጀመሪያ 23 ደቂቃዎች ባስቆጠሯቸው ግቦች አዳማ ከተማዎች መምራት ቢችሉም በሁለተኛው የጨዋታ ጊዜ የጌታ ነከበደ በፍጹም ቅጣት ምትና አንዋር ሙራድ በጨዋታ ከመረብ ጋር እያዋሃዷቸው ግቦች አጼዎቹን ነጥብ ተጋርተው እንዲወጡ አድርጓል። የውበቱ አባተ ቡድን በ42 12ኛ ላይ ሲገኝ አዳማ ከተማ በ39 16ኛ ደረጃ ላይ ተቀምጧል። በእለቱ በተደረጉ ሌሎች ጨዋታዎች ኢትዮ ኤሌክትሪክና መቀሌ ሰባ እንደርታ ነጥባቸውን ከፍ ያደረጉበትንና ደረጃቸውን ያሻሻሉበትን ውጤት አስመዝግቧል። ኢትዮ ኤሌክትሪክ በሽመክት ጉግሳ ብቸኛ ግብ መቻልን አንድ ለባዶ ሲያሸንፍ ነጥቡን 41 በማድረስም 13ተኛ ደረጃ ላይ ተቀምጧል። መቀሌ 70 እንደርታ በተመሳሳይ ሰዓት ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ያደረገውን ጨዋታ ሁለት ለአንድ በማሸነፍ ከወራጅ ቀጠና ወጥቷል። በተመሳሳይ 41 ነጥብም 14ተኛ ደረጃ ላይ ተቀምጧል። ኢትዮጵያ ንግድ ባንኮች ከሀዲያ ሀሳና የተገናኙበትን ጨዋታ ሶስት ለሁለት በማሸነፍ መትረፋቸውን አረጋግጧል። ዛሬ ርፋር ላይ በተደረገ አንድ ጨዋታ ሲዳማ ቦናና አርባምንጭ ከተማ ባዶ ለባዶ ተለያይቷል። ከሰዓት ዘጠኝ ሰአት ላይ ግን አንድ ምርሃ ግብር ሲከናወን ባህርዳር ከተማ ከድሬዳዋ ከተማ ይጫወታሉ። በስምንት ክለቦች መካከል በተካሄደው ደርባ ስሚንቶ ፕሪምየር ሊግ የተሳተፈው ባህር ዳር ቮሊቦል ክለብ ስምንተኛ ደረጃን ይዞ አጠናቋል። ክለቡ በውድድሩ ላስመዘገበው ደካማ ውጤት የስብስቡ ጥራት ማነስና የውድድር መቆራረጥ ዋነኛ ምክንያቶች ነበሩን ብሏል ታሪኩ አየነው። የ2017 የኢትዮጵያ ደርባ ሲሚንቶ ቮሊቦል ፕሪምየር ሊግ በስምንት ክለቦች መካከል ተካሂዷል። ከስምንቱ ተሳታፊ ክለቦች መካከል የባህር ዳር ከተማ ቮሊቦል ክለብ አንዱ ነው። ቡድኑ በውድድር ዓመቱ ከተሳተፉ ስምንት ክለቦች መካከል ስምንተኛ ደረጃን ይዞ ማጠናቀቅም ችሏል። ከዝግጅት ክፍላችን ጋር ቆይታ ያደረጉት የክለቡ ዋና አሰልጣኝ ኢንስትራክተር ምንችል የኔ አለምና የቡድን መሪው መከተ በቃሉም ቡድኑ ለውድድር ዓመቱ ከዝግጅትና ከተጫዋቾች ምልመላ ጋር በተያያዘ ዘጊቶ መጀመሩ ውጤታማ አፈጻጸም እንዳይኖረው አድርጓልም ብለዋል። ከኋላ ነው የጀመር ነው። ስትጀምርም ያው ብዙዎቹ ከዚህ በፊት ተጫውተው ያቋረጡ አካዳሚ ያሉ ከመንግስት የመንግስት ሰራተኛ ውድድር ላይ ሲሳተፉ ያገኘናቸውን መርጠን ነው ዘንድሮ የተሳተፍ ነው። ልጆቹ የነበራቸው እንቅስቃሴ ከሞላ ጎደል ጥሩ ነበረ። ያው ልምድ አለመኖር የውድድር ጊዜው ደግሞ መቆራረጥ ከልምዱ ጋር የሚሰጣቸው ስልጠና በመሀል ሲቆራረጥ ስለነበር ከዚህ በፊት እንደነበረው ውጤታማ አልነበርንም። ምልመላ መደረግ ያለበት ገና መጀመሪያ ላይ ነው። ከዛ በኋላ ባለው ካምፕ ገብተን በሰራ ነው ትሬኒንግ አንደኛው ዞር ላይ ጥሩ ተፎካካሪ ነበር። እየቆየን ስንሄድ ልጆቹ ከካምፕ እየራቁ በየቤታቸው ትሬኒንግ ሰርተው ሲመጡ ያለው የትሬኒንግ እየላላ ወይም ደግሞ ድክመት ሲያጋጥመው ልጆቹ እየወረዱ መጡ። ወደ መጨረሻ ውጤት እያጣን መጣን። ኢንስትራክተር ምንችሌን ያለም አዳዲስና ልምድ ያለው ተጫዋች ስብስባችን ላይ ያለመኖሩ የመጨረሻ ሳምንታት ጨዋታዎች ላይ ውጤታማ አላደረገንም ይላሉ። ተጫዋቾቻችን አስሩንም እንዲ ያዘጋጀናቸው ተጫዋቾቻችን በሙሉ በሌላ ክለብ ነው የሄዱት። አዲስ ተጫዋች ነው ያመጣ ነው አዲስ ተጫዋቾች ደግሞ ለዚህ ውድድር በአንድ ዓመት የሚደርሱም አልነበሩ። በ2017 የውድድር ዓመት ክለቡ በክልሉ የገጠመው ወቅታዊ የጸጥታ ችግር ሳይበግረው ሁሉንም ክለቦች በውድድር እንዲቀጥሉ ማድረጉ ይመሰገናል ያሉት አሰልጣኝ ኢንስትራክተር ምን ይችሌን ያለምና የቡድን መሪው መከተ በቃሉም ለ2018 የውድድር ዓመት ግን የክለቡን የገዘፈ አቅምና ከተማዋን የሚመጠን ቡድን እንድንሰራ ትኩረት እንዲሰጠንም ሲሉ ጠይቀዋል። የውነት ለመናገር ያሉትን ነገሮች ለምን አልተደረጉልንም? ይህ አልተሟላለን ብለን የምንጠየቅበት ሁኔታም አይደለም። ያለፉትን ውድድሮች ክለቡም እንደምንም አጣብቂኝ ላይ ሆኖ ውድድራችን እንድንጨርስ በማድረጉ ትልቅ ምስጋና አለኝ። ውጤታማ የሆነ ስራ ለመስራት ቢያንስ አንድ አመት፣ ሁለት አመት፣ ሶስት አመት አቅድን አንድ ግብ ላይ ለመድረስ ቋሚ የሆነ ስኳድ ያስፈልገናል። ያን ለማድረግ ደግሞ ቀድመን መመልመል አለብን ከሌሎች ክለቦች ጋራ ተመጣጣኝ የሆነ ክፍያ የሚከፈልበት ነገር ቢኖር። በባህርዳር ከተማ እየተሰሩ ያሉ የኮሪደር ልማት ዘርፎች ለስፖርት አዘውታሪዎች ምቹ ሁኔታን ይፈጥራሉ ተባለም። ሰፊ ስፍራ የማይጠይቁ እንደ ቦክስ፣ ዳርትና ቴንስ የመሳሰሉ ስፖርቶች በኮሪደር ልማቱ በሚሰሩ የፐብሊክ ፕላዛ ውስጥ እንደሚካተቱም ተገልጿል። መልሰው ጥበቡ አሁን በባህር ዳር ከተማ መሀል ከተማ ላይ ከሚገነቡ የኮሪደር ልማቶች መካከል በአንደኛው ተገኝተናል። ይህ የቀድሞ ሞቢል ማደያ፣ አሁን ደግሞ ፓብሊክ ፕላዛ እየተሰራበት የሚገኘው ከባህር ዳር ዩኒቨርሲቲ ጎን ከርዕሰ መስተዳድር ደግሞ ፊት ለፊት የሚገኘው ቦታ ነው። ለሕዝብ መዝናኛ ተብሎ እየተገነባ የሚገኝ ዘመናዊ ፓብሊክ ፕላዛ ነው። ብዙ ነገሮችን በውስጡ አካቷል። በተለይ የስፖርቱን ዘርፍ ለማነቃቃት የሚረዱ መሰረታዊ ነገሮች በውስጡ የተካተቱለት ግንባታ እየተከናወነ ይገኛል። በተለይም እነ ቴኳንዶ፣ ቦክስ፣ እነ ዳርት እና ሌሎች የስፖርት አይነቶችን በዚህ ማዕከል ውስጥ ማከናወን ያስችላል። ይሄንን ግንባታ ሊያስጎበኙን የተዘጋጁ የአስሪ ወይም ኢንጂነር አሉ። እርሳቸውን አግኝተን አጠቃላይ እንቅስቃሴውን ከስፖርቱ ዘርፍ፣ ከመዝናኛ ዘርፍ፣ የከተማዋን ውበት ከመጨመር አንጻር ያሉትን ሁኔታዎች እንመለከታለን። አብራችሁን ቆዩ። ተናሰለ ስሜ ሀብታሙ መላኩ ይባላል። በሙያዬ መሀንዲስ ነኝ። ፐብሊክ ፕላዛ ሰዎች ቁጭ ብለው የተለያዩ ኢቨንቶችን የተለያዩ ኢንተርቴንመንቶችን ጀስት የሚከታተልበት ሳማው የሶሻል ኢንቴግሬሽን የሚካሄድበት ስፔስ እንደማለት ነው። ላይክ ሌሎች ደግሞ የስፖርት ማዘውተሪያ ስፔስ ነው ሲባል ኦፍኮርስ አምፊቲያተርም ሆነ ላይክ ፐብሊክ ፕላዛ የስፖርትን ኢንሃንስ ለማድረግ ወይም ደግሞ የሶሻል አክቲቪቲን የጤናማ የሆነ ማህበረሰብ ከመፍጠር ጋር ተያይዞ የሚሰጡ ሰርቪስ ቀላል የሚባል አይደለም። ስለዚህ የስፖርት ማዘውተሪያ ስፍራ ነው ማለት ይቻላል። ኦፍኮርስ በሆነ ልክ ማለት ነው። ፕሮጀክቱ እንደምታዩት ኦልሬዲ የስትራክቻል እስከለተኑ አልቀው ወደ ፊኒሽንግ ስራዎች ኦልሞስት ጀምረናል። ኮርነር ላይ እናየዋለን የግራናይት መንጠፍ ሁሉ ይህንን ጀስት ወደ መጨረሻ ምዕራፍ ላይ ለማድረስ የስራ እንደ ያለ ነው ማለት ነው። በጣም ሰፊ ስፔስ ነው በነገራችን ላይ ኔል። ይሄ ፐብሊክ ፕላዛ ወይም ይሄ አምፊ ቲያትር ያለፈበት ኦልሞስት ወደ አምስት ሺህ ካሬ ሜትር ነው። ኢማጅን ይህ ፐብሊክ ስፔስ ከ3000 እስከ 3500 አቴ ታይም ሰዎችን አስቀምጦ ማስተናገድ የሚችል ስፔስ ነው። ስለዚህ እዚህ ጋር ጀስት የቦክስ ስፖርት የሚወድ ወይም ደግሞ የቴኳንዶ ስፖርት የሚወድ ማህበረሰብ እዚህ ጋር ቁጭ ብሎ ጀስት እዛ ላይ ስቴጆችን ፕሮቫይድ በማድረግ ከስፖርት ጋር ተያይዙ ያለውን እንቅስቃሴዎች የስፖርት አይነቶችን ማስተናገድ የሚችል ሁነት ያለበት ሁኔታ ያለ ማለት ነው። አሁን ለምሳሌ ሳይክሉ በጀርባም አለ በዛም አልፎ ይታል ነገራችን ስለዚህ አብሮ የተሳሰረ ፐብሊክ ፕላዛ አንደኛው ምንድን ነው? አንደኛው የሚያመጣው ትሩፋት ምንድን ነው? የማህበረሰብን እንቅስቃሴ ማሳለት ከስፖርት ጋር ተያይዞ ያለውን ሁሉንም አትሊስት ትልቅ ዲማ፣ ለምሳሌ ከእግር ኳስ ወይም ደግሞ ከቦሊቦል ውጭ ያሉትን ጥንጥሮች ማስተናገድ የሚችልበት እጅግ በጣም ያለ ሰፊ ኩነት ያለው ማለት ነው። ስለዚህ ያንን ግምት ውስጥ እንዲገባና ይህም ደግሞ ሌሎች ከተሞች ላይ መሰራት ቢችል ትልቅ ጠቀሜታ ያለው በነገራችን ላይ ምክንያቱም ማህበረሰቡ ይሄ እንዳልኩ የእኔነት ስሜት የሚያዳብረው ማለት ይሄ ስፔስ ነው። ሶሻል ጋዘሪንግ ስፔስ ወይም ደግሞ ይሄ ኢንተርቴንመንት ኮሪደሮች እጅግ በጣም ያስፈልጋሉ ለአንድ ከተማ ማለት ለአንድ ከተማ ከምን አስፔክት? ከቱሪዝም አስፔክት ለአንድ ከተማ ከምን አስፔክት? ከስፖርትስ አስፔክት ለአንድ ከተማ ከኢኮኖሚክ ግሮውስ እና ከመሰል ሁነቶች ጋር ተያይዞ ይሄ ቦታ እጅግ በጣም ያስፈልጋሉ ብዬ አስባለሁ።